የአማራ ክልል በገጠመው ወቅታዊ ችግር ምክንያት አብዛኛው ትምህርት ቤቶች ተዘግተው ይገኛሉ። ይህም በሴቶችና ህጻናት ላይ ከፍተኛ ችግር እየፈጠረ ይገኛል። በተለይም ያለዕድሜ ጋብቻ ብቻ ከማበራከት አንጻር የትምህርት ቤቶች መዘጋት የራሱን አሉታዊ አስተዋጽኦ እንዳለው የአማራ ክልል ሴቶች ህጻናትና ማኅበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ወይዘሮ ዝናሽ ጌታቸው ተናግረዋል። በተለይ ለሴቶችና ለህጻናት በጣም ጫና ነው የሚፈጥረው እንግዲህ ከ50 ፐርሰንቱ በላይ ህፃናት ትምህርት ቤት ነው የሚውሉት፣ ይታወቃል። በየአካባቢው ያሉ ህፃናትና ከትምህርቱ ውጭ ሲሆኑ የልጅነት ጋብቻዎች እንዲስፋፉ፣ ጾታዊ ጥቃቶች እንዲስፋፉ፣ ቤት ውስጥ እንዲውሉ ይጋብዛል። በተለይ ከተሞች ላይ ቤት ውስጥ መዋሉ እነዚህ ጥቃት እንዲባባሱ ያደርጋል። በገጠር አካባቢ ደግሞ ወስደሽ ስታይ እንዲዳሩ ጋብቻ ያለዕድሜ ጋብቻዎች ወይም የህጻናት ጋብቻዎች እንዲፈጸሙ፣ የልጅነት ጋብቻዎች እንዲፈጸሙ ያደርጋል። ከዚህ በፊት ያለዕድሜ ጋብቻን ለመከላከል ትምህርት ቤቶችን እንደ መሳሪያ ይጠቀሙ እንደነበር የሚናገሩት ወይዘሮ ዝናሽ ወይዘሮ ዝና መምህራንና ርዕሰ መምህራን ያላቸውን ተሰሚነት ተጠቅመው የግንዛቤ ፈጠራ ስራዎችን ይሰሩ እንደነበረ ነው የገለጹት። ትምህርት ቤቶች ራሳቸው መከፈታቸው የልጅነት ጋብቻን እንድንቆጣጠርባቸው አንዳንድ ሲስተም ነው የሚያገለግሉት። በተለይ ቀበሌ ላይ መምህራን አሉ፣ ርዕሰ መምህራን፣ ሱፐርቫይዘር እነዚህ በአካባቢው ተጽዕኖ ፈጣሪ ናቸው። ለዛች ቀበሌ ተጽዕኖ ፈጣሪ የማህበረሰብ ክፍሎች ናቸው እና ማህበረሰቡን በማስተማር ግንዛቤ በመፍጠር ጋብቻዎችም እንዳይፈጸሙ በመከላከል ሌሎ ትምህርት ቤቶችም ላይ አደረጃጀቶች አሉ። በተማሪዎች የሚመሩ የተማሪ ክበባት የሚባሉ የህፃናት ፓርላማዎች አሉ። እነዚህ በሙሉ የልጅነት ጋብቻን ጥቆማ የሚያደርጉ አካላት ናቸው። ሴቶችና ህጻናትን ከጥቃት ለመከላከል በተለይም ያለዕድሜ ጋብቻን ከማስቆምና ና ከመቀነስ አኳያ የትምህርት ቤቶች መከፈት ትልቅ አስተዋጽኦ ያለው በመሆኑ የሚመለከተው ሁሉ ለትምህርት ቤቶች መከፈት የራሱን አስተዋጽኦ ሊያበረክት ይገባል ብለዋል ምክትል ቢሮ ኃላፊዋ። የትምህርት ቤቶች መከፈት ከፍተኛ ሚና ስላለው ሁሉም የማህበረሰብ ክፍል ትምህርት ቤቶች እንዲከፈቱ እንደ ክልል ያለንን የትውልድ ቅብብሎሽ እንዳናጣ እንደ ሀገርም እንደ ክልልም የተፈጠረው የሰላም ችግር የትውልድ ቅብብሎሽን ሁሉ የሚጎዳ ስለሆነ ተማሪዎች እንዲማሩ በተለይ ደግሞ ሴት ተማሪዎች ሴቶች ህጻናት ሲማሩ ደግሞ ሀገር እንድትለወጥ ይበልጥ ያለውን ኋላ ቀርነት ለማፋጠን ሴቶች ሲማሩ ደግሞ በጣም ወሳኝ በመሆኑ እነዚህ ላይ ግንዛቤ ፈጠራ ስራ በመስራት ረገድ የሃይማኖት አባቶች ትልቁን ሚና በመወጣት ረገድ ከክልሉ የሃይማኖት ፎረሞችም ጋር በጋራ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። ዘገባው የየዝብዓለም ጌታነህ ነው።